ሰላም ደምናላችሁ፣ የተወደዳችሁ ተመልካቾች። ከሀዲያ ቴሌቪዥን የዕለቱን ዜና ይዘንላችሁ ቀርበናል። አርዕስተ ዜና በማስቀደም እንጀምራለን። የጤና ባለሙያዎች ከምን ጊዜውም በላይ በትጋት ሕዝቡን ማገልገል እንዳለባቸው የሀዲያ ዞን አስተዳዳሪ አቶ ማቴዎስ አንዮ ተናገሩ። ሞዴል ፈተና መሰጠት ተማሪዎች በቀጣይ ያሉባቸውን ክፍተቶች እንዲያርሙና እንዲዘጋጁ እንደሚረዳ የሀዲያ ዞን ትምህርት መምሪያ አስታወቀ። አንድ ህዝብ አኗኗርን በጥልቀት ማወቅና መጠቀም ለሀገር የሚሰጠው ጠቀሜታ ከፍተኛ መሆኑን የዋቸሞ ዩኒቨርሲቲ ምሁራን ተናገሩ። ከውጭ 245 ሚሊዮን ዶላር የመዘበሩት የቀድሞ የዲሞክራቲክ ሪፐብሊክ ኮንጎ ጠቅላይ ሚኒስትር በሙስና ወንጀል 10 ዓመት ከባድ የግዳጅ የጉልበት ስራ ተፈረደባቸው። ለዝርዝር ወደ ተመረጡ ዜናዎች እናልፋለን። ከዜናዎቹ ጋር ቤተልሔም ደመቀ ነኝ። የጤና ባለሙያዎች ከምንጊዜውም በላይ በትጋት ህዝቡን ማገልገል እንዳለባቸው የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ ተናገሩ። የጤናው ዘርፍ አርበኝነት ለሀገር እድገት በሚል መርህ ቃል የተዘጋጀ የጤና ባለሙያዎች ምክክር መድረክ ተካሂዷል። ዱናሞ ዮሐንስ ተጨማሪ አለው የሀዲያ ዞን ጤና መምሪያ ኃላፊ ዶክተር ደሳለኝ ሽጉጤ ባስተላለፉት መልእክት ባለፉት ሰባት የለውጥ ዓመታት በጤናው ዘርፍ ስኬቶች መመዝገባቸውን ተናግረዋል። ስኬት ጤና ባለሙያው እስከ ሕይወት መስዋዕትነት የከፈለበትና የሀገር አለኝታ መሆኑ በተግባር ያሳየበት ነው። እንደ ዞናችንም እነዚህን ተግዳሮቶች ያሉ ቢሆንም እንኳን የጤና መሰረተ ልማቶችን ተደራሽ ለማድረግና የሰው ኃይሉን በየተቋማት ለማሟላት ሰፊ ስራ መስራት ተችሏል። የጤናውን ዘርፍ ለማዘመን እንዲሁም ከዓለም አቀፍ ፈጣን እድገት ጋር አብረው እንዲራመድ ለማድረግ በርካታ አበረታሽ ስራዎች መሰራታቸውን የገለጹ ሲሆን በቀጣይም የህብረተሰቡን እርካታ ከፍ ለማድረግና የአገልግሎት አሰጣጡን ፍትሃዊና ተደራሽ ለማድረግ በአጽንኦት እንደሚሰራ አብራርተዋል። የጤና ባለሙያ ሰራተኞችን ክህሎት እና ተነሳሽነት ለማሻሻል የተጀመሩትን ስራዎችን ለማጠናከር በየጊዜው በየሴክተሩ የሚነሱ አገልግሎት አሰጣጥና የመልካም አስተዳደር ጥያቄዎችን መፍታት ተገቢ ይሆናል። በመድረኩ በጤና ዘርፍ በሚሰጡ ፍትሃዊ አገልግሎቶች የጤና ባለሙያዎች ሙያዊ ስነ ምግባርን የተከተለ አገልግሎት አሰጣጥ ላይ ትኩረት ማድረግ እንዳለባቸው ገልጸዋል። በውይይት መድረኩ በጤናው ዘርፍ የተመዘገቡ ስኬቶች፣ ያጋጠሙ ተግዳሮቶችና የትኩረት አቅጣጫዎች ዙሪያ ላይ የተዘጋጀ ሰነድ ቀርቦ የጋራ ውይይት ተደርጎበታል። በምክክር መድረኩ የተሳተፉት የጤና ባለሙያዎች በበኩላቸው የለውጡ መንግስት በሀገር አቀፍ ደረጃ ተጨባጭ የሆኑ ሥራዎችን እየተሰራ መሆኑን ገልጸው በተለይም በጤናው ዘርፍ የሚታዩ አበረታሽ ነገሮችን ለማስቀጠል ለዘርፉ ትኩረት መስጠት እንዳለበት ገልጸዋል። እንደ ሀዲያ ዞን በሁሉም ጤና ተቋማት ህብረተሰቡ የጤና አገልግሎት እንዲያገኝ እየተሰራ መሆኑን አንስተው የጤና ባለሙያዎች ወላድ እናቶችንና ጨቅላ ህጻናትን አልጋ ላይ ጥለው እንዲሄዱ የሙያ ስነ ምግባር የማይፈቅድ ስለመሆኑ ነው የተናገሩት። የበጀት እጥረትና የጤና ባለሙያዎች ጥቅማጥቅም አለመከበር እንቅፋት ቢሆንም በተለመደው ልክ አገልግሎት እየሰጡ እንደሚገኙ ባለሙያዎቹ ተናግረዋል። እኛ ቃል በገባንበት እንደ አልያ እየሰራ ነው። አራቱንም አቅፎ ያለው የሚያገለግለውን ህዝብ አቅም በላይ የሆነውን እንኳ እያገለገለ ያለበትን አንደኛ እኛ ስንማር የያዘን ቲክስ አለ። በቃ እናት የሞተች እኔ ቤት ቁጭ እኔ ራሴ አብዳለሁ። የራሴ ሌና ራሴ ሊነውጥ ይችላል። በሀገር ጉዳይ ላይ በጋራ ልንቆም ይገባል ያሉት የጤና ባለሙያዎች አገር በውሸትና በፖለቲካ አጀንዳ ልትታመስ አይገባም ብለው የጤና ባለሙያዎች የሚያገኙት የደሞዝ መጠን የወቅቱን የገበያ ሁኔታ ያማከለ ባለመሆኑ የጥቅማ ጥቅም ጥያቄዎች የፖለቲካ አጀንዳ እንዳይሆኑ በተጨባጭ ሊመለሱ ይገባል ብለዋል። የጤና ባለሙያውን በዚህ ሰዓት እየጠየቀ ያለው ራበኝ፣ ጠማኝ፣ የልጆችን የትምህርት ቤት መክፈል አቃት። ይሄ ችግር እውነትም የእነሱ ችግር ችግር ነው ወይ ብለታታችኋል ወይስ አወቃላችሁ እንዲመለስ እናንተም እንድታግዙል የጤና ባለሙያው ጥያቄ የዳቦ ነው። ምክንያቱም እንዲ አሁን የፖለቲካ ፍጆታ ለመሆን ሳይሆን ጥያቄዎቻችን ይመለሱ የሚል ጥያቄ እንደሆነ ከወዲሁ ተቀምጦ የሀዲያ ዞን ዋና የመንግስት ተጠሪ አቶ ሳሙኤል ሽጉጤ በበኩላቸው በዞኑ ባሉ የጤና ተቋማት ለሕብረተሰቡ የጤና አገልግሎት በተገቢ መንገድ እየተሰጠ እንደሚገኝ ገልጸው የጤና ባለሙያዎችን የመልካም አስተዳደር ጥያቄ መንግስት ተቀብሎ ለመመለስ እየሰራ መሆኑን አስረድተዋል። ዛሬ ባይዘ የተነሱ ጥያቄዎች በሙሉ ጤናማ ምክንያታዊ ነው። በስሜት ላይ የተመሰረተ አይደለም። እኛ የምናውቀው ፋክት ነው ያነሳችሁት፣ በቃ ይህንን ደግሞ እኛ በደረጃችን የምንመልሰውን እንመልሳለን። ክልል የሚመልሰውን ይመልሳል። ፌዴራል የሚመልሰውን ይመልሳል። የማይችለውን ደግሞ አባቴ አይደለህም በሚል ሳይሆን በቃ አባትየው መቼ እንደሚመልስ የምንግባባበት መድረክ ነው ይህ መድረክ ለዘርፉ የተሰጠውን አርበኝነት በታማኝነት መወጣት እንደሚያስፈልግ የገለጹት አቶ ሳሙኤል የሰው ሕይወት ከጥያቄዎች ሁሉ በላይ መሆኑን በመረዳት ለሀገር አለኝታን ማሳየት እንዳለባቸውም ተናግረዋል። እናት ደም እያፈሰሰች አይቼ ወደ ቤት አልሄድም፣ አይሲዩ ላይ ነፍስ ግቢ ነፍስ ውጪ ላይ ያለውን ሰው ጥዬ አልሄድም ያሉ ደግሞ አርበኞች ነበሩ። ጥያቄያችንን እየሰራን ከመንግስት ነው ምላሽ ምናገኘው የሚለውን የቤቱ ማደማደሚያ ተደርጎ ብያዝ። መንግስት የጤና ባለሙያዎችን ጥያቄ ሰምቶ ዝም አለማለቱን የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ በመናገር የህክምና ባለሙያዎች ጥያቄ በቅደም ተከተል የሚመለስ ይሆናል ብለዋል። የጤና ባለሙያዎች የሀገር የጀርባ አጥንትና ምሰሶ መሆናቸውን የተናገሩት ዋና አስተዳዳሪው ጤናማና አሻጋሪ ትውልድን ለመፍጠር የጤና ባለሙያዎች ከምንጊዜውም በላይ በትጋት ህዝቡን ማገልገል እንዳለባቸውም ተናግረዋል። ጥያቄ አድርሱ፣ ለመንግስት አድርሱ የተባለው ጥያቄውን መንግስት ያውቃል። ከዚህ አንጻር ጥያቄያቸው እየተሰማ ነው። ግን መንግስት በጤና ሴክተር ላይ እጅ አጣጥፎ ቁጭ ብሏል የሚል ድምዳሜ እየመለሰ ነው። አዋጅ፣ ስትራቴጂ፣ መመሪያዎች፣ ደንቦች፣ ማኑዋሎች አዘጋጅተው በየጊዜ እየሰራ ነው ያለው። የማከለ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊ አቶ ለገሰ ጴጥሮስ አብዛኛው የጤና ባለሙያዎች ለሙያው ክብር በመስጠት በአርበኝነት መንፈስ ኃላፊነታቸውን በአግባቡ እየተወጡ እንደሚገኙ ጠቅመዋል። ከጤና ባለሙያዎች ዘንድ የሚነሱና ሌሎች የጥቅማጥቅም ጥያቄዎችን በአግባቡ ለመመለስ እንደሚሰራ ገልጸዋል ሲል ባልደረባችን አዳና በየነ ዘግቧል። ሞዴል ፈተና መሰጠት ተማሪዎች በቀጣይ ያሉባቸውን ክፍተቶች እንዲያርሙና እንዲዘጋጁ እንደሚረዳ የሀዲያ ዞን ትምህርት መምሪያ አስታወቀ። በዞኑ በሁሉም ትምህርት ቤቶች የስምንተኛና የስድስተኛ ክፍል ሞዴል ፈተና መሰጠት ተጀምሯል። መላኩ ኤሮሴ ተጨማሪ አለው። የሀድያ ዞን ምክትል አስተዳዳሪና የትምህርት መምሪያ ኃላፊ ዶክተር በፍቃዱ ገብርሃና እንደተናገሩት ስድስተኛና ስምንተኛ ክፍል ተማሪዎች ተገቢውን ዝግጅት ሲያደርጉ መቆየታቸውን ተናግረው በአሁኑ ወቅትም ሞዴል ፈተና እየወሰዱ መሆናቸውን ገልጸዋል። ተማሪዎቹ ሞዴል ፈተና መውሰዳቸው በክልላዊ ፈተና የተሻለ ውጤት እንዲያመጡ በጎ ተጽዕኖ የሚያሳድር መሆኑንም ጠቁመዋል። ዶክተር በፍቃዱ አክለውም ተማሪዎች ሞዴል ፈተና መውሰዳቸው ያሉባቸውን ክፍተቶች እንዲያርሙ ከፍተኛ አስተዋጽኦ እንደሚያበረክትም ገልጸዋል። ተማሪዎች ከኩረጃ ጸዳ መልኩ በራሳቸው ፈተናውን መስራት እንዳለባቸው ተናግረው በቀጣይ ለሚሰጠው ክልል አቀፍ ፈተና ተማሪዎች ራሳቸውን እንዲያዘጋጁ ወላጆች የበኩላቸውን ሊወጡ እንደሚገባም አሳስበዋል። የሆሳና ከተማ ትምህርት ጽሕፈት ቤት ሱፐርቫይዘር አቶ ተሻለ በበኩላቸው በሆሳና ከተማ ውስጥ በሚገኙ ትምህርት ቤቶች ውስጥ ሞዴል ፈተና የወሰዱ ተማሪዎች ያለምንም ችግር ፈተናውን መውሰዳቸውን ተናግረዋል። አቶ ተሻለ አክለውም ተማሪዎች በመውሰድ ላይ ያሉት ሞዴል ፈተና ለሚወስዱት ክልል አቀፍ ፈተና አጋዥ መሆኑን ገልጸዋል። ሞዴል ፈተና ሲወስ ወስዶ አግኝተን ያነጋገርናቸው ተማሪዎች በበኩላቸው በቀጣይ ለሚሰጠው ክልል አቀፍ ፈተና ራሳቸውን እንዲያዘጋጁ የሚረዳ መሆኑን አንስተዋል። ከሞዴል ፈተና በኋላ ባሉት ጊዜያትም ራሳቸውን ለፈተና እያዘጋጁ እንደሚቆዩ ተናግረዋል ሲል ባልደረባችን ጌታቸው ሊረንሶ ዘግበዋል። አንድ ሕዝብ አኗኗር በጥልቀት ማወቅና መጠቀም ለሀገር የሚሰጠው ጠቀሜታ ከፍተኛ መሆኑን የዋቸሞ ዩኒቨርሲቲ ምሁራን አስገነዘቡ። የዋቸሞ ዩኒቨርሲቲ ማህበራዊ ሳይንስና ስነሰብ ኮሌጅ የሀዲያ ባህላዊ እሴቶችና ሀገር በቀል እውቀቶች ስነዳ በሚል ሀሳብ የተዘጋጀ የመጀመሪያ ሴሚናር ተካሂዷል። ተጨማሪ አለን። የዋቸሞ ዩኒቨርሲቲ ፕሬዝዳንት ዶክተር ዳይት አየሶ በዚህ ወቅት እንዳሉት የሀዲያ ብሔር ለረዥም ዘመናት በርካታ ብሔረሰቦችን አቅፎ የሚኖር ሕዝብ መሆኑን ጠቅሰዋል። በኢትዮጵያ ውብ ባህልና ታሪክ ላይ ትኩረት ማድረግን ለተተኪው ትውልድ ማውረስ እንደሚገባም አሳስበዋል። አጠቃላይ ሀዲያ ሕዝብ በትዕግስት እና በቸርነት ሁሉንም አቅፎ አዝለው አንድ አድርጎ እውነት ላይ ተመስርቶ እውነት ተናግረው እውነትን ይዞ በዚህ እውነት ላይ ሁሉንም አቅፎ እናስተባብሮ ረጅም ዓመታትን የቆየ ባህልና እሴት ነው ማለት ነው። በኢትዮጵያ ባሉት በርካታ ውብ ባህልና ታሪክ ላይ ትኩረት በማድረግ ለተተኪው ትውልድ ማውረስ እንደሚገባ አሳስበዋል። የዋቸሞ ዩኒቨርሲቲ ማህበራዊ ሳይንስ ኮሌጅ ዲን አቶ ታደለ አባተ በበኩላቸው የሀዲያ ሕዝብ የራሱ የሆነ ባህልና ታሪክ ያለው ሕዝብ መሆኑን ጠቅሰው ይህንኑ ለተተኪ ትውልድ ማስተላለፍ አላማ አንግቦ የተዘጋጀ መድረክ መሆኑን ገልጸዋል። ዋና አላማችን አሁን በዚህ በዋቸሞ ዩኒቨርሲቲ ላይ የሀዲያ ቋንቋና ስነጽሁፍ ትምህርት ክፍል ላይ ተማሪዎች ይማራሉ። ዲግሪ ፕሮግራም ተማሪዎች የሀዲያ ስርዓትን እሴቶችን አንደኛ መጀመሪያ ራሳቸው በደንብ ማወቅ አለባቸው። ሁለተኛ ደግሞ ሌሎችም እንዲያውቁ የራሳቸውን አስተዋጽኦ መወጣት ስላለባቸው ለዛ ብለን ያዘጋጀ ነው ማድረግ ነው። ዩኒቨርሲቲው በቀጣይ ጊዜያት እሴቶችን የተቋሙ ሀብት በማድረግና በመሰነድ ከትውልድ ወደ ትውልድ እንዲተላለፍ ትኩረት ሰጥቶ እንደሚሰራም አብራርተዋል። ዞን ላይ የሚገኙ ትላልቅ አባቶቻችን የጻፉ የተለያዩ መጽሀፍቶችን ከዚህ በፊትም በማሳተም ለትምህርት ጽህፈት ቤቶች፣ ለትምህርት መምሪያ፣ ለተለያዩ ቦታዎች እንዲደርስና ህዝቡ እንዲጠቀም የማድረግ ስራ ሰርተዋል። ከዚህ በፊትም አሁንም ደግሞ የተለያዩ መጽሀፍቶች እየተጻፉ ናቸው። ምክንያቱም አዲሳ ማለት ያገር በቀል እውቀት ያለበት ነው። ይሄ ሀገር በቀል ዕውቀትን ደግሞ ማሳደግ ከዚህ ተቋም ይጠበቃል። ባህሉን ደግሞ ለህዝብ ለኢትዮጵያ ህዝብ የማስታወቅ ስራ አንደኛ ህዝቡ ብራሱ እንዲያውቅ፣ ሁለተኛ ደግሞ እዚህ የሚማር ወይም በግቢ ውስጥ የሚያውቁ የሚማሩ ሰዎችም የሚያስተምሩ ሰዎችም ከተለያዩ ከኢትዮጵያ ጫፍ የመጡ ሰዎችም የዚህ ሀዲያ ህዝብን ታሪክ ኢሴትና ባህል እንዲያውቅ አንደኛ እንዲህ አይነት መድረኮች በተለያዩ ጊዜ የአዲሳ ቀን የሚለው ነገር ለምሳሌ በዚህ ዓመት ላይ ከአሜና ጀምሮ ዘንድሮ ለስድስተኛ ጊዜ አክብራል። በዋቸሞ ዩኒቨርሲቲ የሀዲይሳ ዲፓርትመንት ዲን አቶ ዲላሞ ማርቆስ በበኩላቸው የሀድያ ህዝብ ባህል ከራስ አልፎ ለሌላው ህብረተሰብ የሚሆን ባህላዊ እሴት እንዳለው በመጥቀስ አሁን ላለው ትውልድ ምሁራን እነዚህን ባህላዊ እሴቶች ሰነድ ሰንዶ የማስቀመጥ ኃላፊነት ሊወጣ ይገባል ብለዋል። በዋቸሞ ዩኒቨርሲቲ የማህበራዊ ሳይንስ መምህርና የሀዲይሳ መምህር አቶ እያሱ ጥላሁን በሀድያ ማህበረሰብ እሴት ላይ ትኩረት ያደረገ የታሪክ መጽሐፍ ማቅረባቸውንም ጠቅሰዋል። ሀገር በቀል እውቀቶችን የኢትዮጵያን ህዝብ ሀገሩን እንዴት ጠበቀ የሀገሩን ሀብት የሀገሩን የራሱን ኑሮ እንዴት አድርጎ እየመራ ነው፣ ሀብት እንዴት እያፈራ ነው፣ ከሌላው ጋር እንዴት በሰላም እየኖረ ነው የሚሉና የመሳሰል እሴቶችን አልሚተን በምርምር በደንብ አባልጽገን ለቀጣይ ትውልድ ሲተላለፍ የተሻለ ሆኖ አንድ ማህበረሰብ ባህል፣ ታሪክና አኗኗርን ለሀገር እድገት ወሳኝ መሆኑን አንስተው ማህበረሰቡ ባህሉንና እሴቱን በመጠበቅ ማንነቱን ማስጠበቅ እንደሚገባም አብራርተዋል። የብዙ ብሔረሰቦች፣ ብሔሮች ለአገር ግንባታ ያስተዋጽኦ የወረወሩት ድንጋይ ያበረከቱት አስተዋጽኦ እያንዳንዱ እንደ ብሎኬት እንደ ፌሮ እንደ ሲሚንቶ እየተዋሃደ ነው ኢትዮጵያ የምትባለው ነገር የፈጠረው ክበት አካባቢ ላይ ያሉትን ነገሮች እያዋሃድቅ የራስን ሀብት ፈጥረ የራስን ምግብ ችለ ራስን ችለ መኖር እሴቱ ነው ለኢትዮጵያ ሌላውን አይፈልግም፣ ሌላውን ሊዘርፍ አይድም። በዚህ ይህን በማጥናት በመመራመር ማበልጸግ የሚውራን ኃላፊነትና ሚና ነው። እንዲሁም በሀዲያ ብሔር ባህልና ስርዓት ላይ የሚያጠነጥን ጽሁፍ ያቀረቡት በዋቸሞ ዩኒቨርሲቲ የታሪክ መምህርና ተመራማሪ ዶክተር አስራት ኤርሞሎ የሀዲያ ህዝብ ሰፊ ታሪክ ያለው ህዝብ እንደሆነ በመጥቀስ ለሀገር ብልጽግናም የላቀ አስተዋጽኦ እንዳለው ገልጸዋል። ትውልድ የግድ ባህሉንና ታሪኩን መጠበቅ አለበት፣ መጠበቅ አለበት። ይሄ ትውልድ ደግሞ እንዲጠብቅ የግድ ምሁራን መሳተፍ አለብን ማለት ነው። ትውልዱን በማሳወቅ ረገድ ልክ እንደዚህ አይነት ሰሚናሮች፣ ትላልቅ ኮንፈረንሶችን በትላልቅ አዳራሾች ላይ በማድረግ ምሁራኑ ደግሞ ለአዲሱ ትውልድ በማስተላለፍ ትልቅ አስተዋጽኦ ማድረግ አለበት ብዬ አምናለሁ። የመድረኩ ተሳታፊዎች በሰጡት አስተያየት ሀዲያ ሕዝብ የራሱ የሆነ ባህልና ታሪክ ያለው ሕዝብ እንደሆነ በመጥቀስ ለዚህም ህብረተሰቡ እየረሳ የነበረውን ቋንቋ እንዲያውቅና እንዲገነዘብ ይህ ጥናታዊ ጽሁፍ ትልቅ አስተዋጽኦ እንዳለው በመግለጽ እንደዚህ አይነት ተግባራት ተጠናክረው ሊቀጥሉ ይገባል ብለዋል ሲል ባልደረባችን ፊታሞ ደስታ ዘግቧል። ለስድስተኛና ለስምንተኛ ክፍል ተማሪዎች ክልላዊ የሞዴል ፈተና እየተሰጠ እንደሚገኝ የምዕራብ ባዴዋቾ ወረዳ ትምህርት ጽህፈት ቤት አስታወቀ። ምንትዋቢያሱ በወረዳው የፈተና አሰጣጥ ሂደትን በተመለከተ የወረዳ ምክትል አስተዳዳሪና ትምህርት ጽህፈት ቤት ኃላፊ አቶ መለሰ ማርቆስን ጨምሮ ሌሎች ባለድርሻ አካላት በተለያዩ የፈተና ማዕከላት በመገኘት ምልከታ አድርገዋል። የምዕራብ ባደዋቸው ወረዳ ምክትል አስተዳዳሪና የትምህርት ጽህፈት ቤት ኃላፊ አቶ መለሰ ማርቆስ በዚህ ወቅት እንደተናገሩት በ2017 ዓ.ም የትምህርት ጥራትን ለማረጋገጥ እንዲቻል ከቅድመ ዝግጅት ምዕራፍ ጀምሮ ከመደበኛ መማር ማስተማር ስራዎች ባሻገር ለተማሪዎች የማጠናከሪያ ትምህርት በመስጠት በትኩረት መ ሥርዓቱን ገልጸዋል። በወረዳው ባሉት በአስር የፈተና መስጫ ማዕከላት በስድስተኛ ክፍል ስድስት መቶ ሰባ አምስት ተማሪዎች እንዲሁም በስምንተኛ ክፍል አንድ ሺ አንድ መቶ ተማሪዎች ክልላዊ ሞዴል ፈተና እየወሰዱ እንደሚገኙ ኃላፊው ተናግረዋል። የፈተና አሰጣጥ ሂደቱ የተሳካና ከኩረጃ የጸዳ እንዲሆን የትምህርት ጽህፈት ቤት አመራሮች፣ ማኔጅመንት አካላት፣ ሱፐርቫይዘሮችና የፈተና ክፍል አስተባባሪዎች ክትትልና ቁጥጥር በማድረግ እየሰሩ ነው ብለዋል። አቶ ተስፋዬ ኤርሚያስ በወረዳው የሱፐርቪዥን ቡድን አስተባባሪ ሲሆኑ እንደ ሁለት ሺ 17 ትምህርት ዘመን የቅድመ ዝግጅት ስራዎችን በመስራት የመማሪያ መጽሐፍት በጊዜ በማጠናቀቅና ለተማሪዎቹ የማጠናከሪያ ትምህርት በመስጠት ተማሪዎች የተሻለ ውጤት እንዲያስመዘግቡ መሰራቱን ተናግረዋል። የፈተና አሰጣጥ ሂደቱም ፍጹም ሰላማዊና ከኩረጃ የጸዳ ሆኖ እንዲጠናቀቅ በቂ ዝግጅት በማድረግ በመከናወኑ የተሳካ እንደሚሆን ገልጸዋል። ክልላዊ የስድስተኛ ና ስምንተኛ ክፍል ሞዴል ፈተና ግንቦት 14 ና 15 እንደሚሰጥ ጠቅሰዋል ሲል የምዕራብ ባደዋቸው ወረዳ መንግስት ኮሚኒ ሽን ጉዳዮች ጽፈት ቤት ዘግቧል። ለማህበራዊና ኢኮኖሚያዊ ችግሮች ተጋላጭ የሆኑ ህፃናትን ሁሉን አቀፍ ድጋፍና እንክብካቤ በየአካባቢያቸው እንዲያገኙ እየተሰራ መሆኑን የማዕከላዊ ኢትዮጵያ ሴቶችና ህፃናት ጉዳይ ቢሮ አስታወቀ። ዱናሞ ዮሐንስ ተጨማሪ አለው። የማዕከላዊ ኢትዮጵያ ክልል ሴቶችና ህጻናት ጉዳዮች ቢሮ ከሁለት ዓለም አቀፍ ግብረ ሰናይ ድርጅት ጋር በመተባበር በተሻሻለው በአዲሱ አማራጭ የህጻናት ድጋፍና እንክብካቤ መመሪያ ላይ በየደረጃው ለሚገኙ አመራሮችና ባለሙያዎች በቡታጅራ ከተማ ስልጠና ሰጥቷል። የቢሮው ምክትልና የህጻናት ዘርፍ ኃላፊ ወይዘሮ አምሪያ ሲራጅ እንደገለጹት ቢሮው ለማህበራዊና ኢኮኖሚያዊ ችግር ተጋላጭ ለሆኑ ህጻናት ሁሉን አቀፍ ድጋፍና እንክብካቤ ከቤተሰቦቻቸው ጋር በሚኖሩበት አካባቢ እንዲያገኙ እየሰራ ነው ብለዋል። በህጻናት ላይ የሚደርሱ ጎጂ ልማዳዊ ድርጊቶችን እንዲሁም ጥቃቶችን ለመከላከል መካከል ከባለ ድርሻ አካላት ጋር በቅንጅት እየተሰራ ስለመሆኑም ገልጸዋል። በተፈጥሮና ሰው ሰራሽ አደጋዎች ምክንያት ለችግር የሚጋለጡ የህፃናት ቁጥር እየጨመረ መምጣቱም ተናግረው የመመሪያው መዘጋጀት ተጋላጭ የሆኑ ህፃናት ከተቋም ጥገኝነት ተላቀው በቤተሰብ ታቅፈው እንዲያድጉ በማድረግ ወጥ የሆነ ሀገራዊ አሰራርን በመዘርጋት ለህጻናት ግልጽ ድጋፍና እንክብካቤ ማድረግ ያስችላል ብለዋል። ህጻናት በብዙ ውስብስብ ማህበራዊና ኢኮኖሚያዊ ችግሮች ውስጥ የሚያልፉ ድምጽ ለሌላቸው ድምጽ እንድንሆንላቸው የሚፈልጉ የህብረተሰብ ክፍሎች መሆናቸውን ተናግረዋል። የተሻሻለው መመሪያ በተበታተነ መንገድ የሚሰጠውን የህፃናት ድጋፍና እንክብካቤ በተደራጀና በተሟላ መልኩ እንደየችግራቸው ነባራዊ ሁኔታ ለመደገፍ የሚያስችል ምቹ ሁኔታን ይፈጥራል ብለዋል። ለነገ ሀገር መሰረት በሆኑ ሕፃናት ላይ ኢንቨስት ማድረግ ተገቢ መሆኑን የገለጹት ኃላፊዋ ሰልጣኞችም ተግባሩ ወደ ታች ወርዶ ተጠቃሚው ጋር እንዲደርስ ኃላፊነታቸውም በአግባቡ እንዲወጡ አሳስበዋል። ህጻናት ላይ የሚደርሱ ጎጂ ልማዳዊ ድርጊቶችና ጥቃቶችን በማስቀረት ሁሉም ተቋማት የህፃናትን ጉዳይ በእቅዶቻቸው በተቀናጀና በተናበበ መልኩ እንዲተገብሩ ለማስቻል በትኩረት እየተሰራ መሆኑን ወይዘሮ አምሪያ አስታውቀዋል። በኢትዮጵያ የሁለት ዓለም አቀፍ ድርጅት ፕሮግራም አስተባባሪ አቶ አሊ አማንቴ ድርጅቱ በክልሉ በህፃናት ተጠቃሚነት ላይ ከትምህርት፣ ከጤናና ሴቶችና ህፃናት ቢሮ ጋር በቅንጅት እየተሰራ መሆኑን ገልጸዋል። በክልሉ በሁሉም ዞኖችና ልዩ ወረዳዎች የተሻሻለው አዲሱ አማራጭ የህፃናትና ድጋፍ እንክብካቤ መመሪያ ወደ ታች ወርዶ እንዲተገበር ግንዛቤ ለመስጠት የሚያስችል የገንዘብና ቴክኒካል ድጋፍ እንደሚደረግም ተናግረዋል። ስልጠናው በክልሉ ለሚገኙ ህፃናት ወደ ጎዳና ሳይወጡ መብቶቻቸው ተረጋግጦ ተገቢውን ድጋፍና እንክብካቤ ከቤተሰቦቻቸው ጋር እንዲያገኙ ያስ የተቻለ ነው ብለዋል። የስልጠናው ተሳታፊዎች በሰጡት አስተያየት ህጻናት እንደ ዜጋ እንክብካቤ የማግኘት መብት አላቸው፣ የተሻሻለ አዲሱ መመሪያ ይህንን ለማድረግ ያስችላል ብለዋል። በየደረጃው ያሉ ባለድርሻ አካላት እንዲሁም ማህበረሰቡ የነገ ሀገር ተረካቢ ህጻናትን ጎዳና ላይ እንዳይቀሩ በትብብር መስራት ይገባቸዋል ብለዋል ሲል የክልሉ ኮሚኒኬሽን ጉዳዮች ቢሮ ዘግቧል። የሃይማኖት ተቋማት በዘላቂ የሀገር ግንባታ ላይ ያላቸውን ሚና ማጠናከር የሚያስችሉ ተግባራት ተጠናክረው እንደሚቀጥሉ የሰላም ሚኒስትር ዴኤታ ዶክተር ካይረዲን ተዘራ ገለጹ። ሊዲያ ጴጥሮስ የሰላም ሚኒስቴር ከኢትዮጵያ ሃይማኖት ተቋማት ጉባኤና ከውጭ ጉዳይ ኢንስቲትዩት ጋር በመተባበር ለሃይማኖት ተቋማት የአቅም ግንባታ ስልጠና እየሰጡ ይገኛሉ። ስልጠናው ዛሬን ጨምሮ ለሁለት ቀናት የሚቆይ ሲሆን በሚዲያ አጠቃቀም፣ በሚዲያ ሞኒተሪንግና ፕሮቶኮል ላይ የሚያተኩር ነው ተብሏል። የሰላም ሚኒስቴር ደኤታ ዶክተር ካይረዲን ተዘራ ስልጠናውን አስመልክቶ ባስተላለፉት መልዕክት ለሀገር ግንባታ ስኬታማነት ማነት መንግስት ሁሉን አቀፍ ተግባራትን እያከናወነ ይገኛል ብለዋል። በተለይም በሀገር ግንባታ ዙሪያ ሃይማኖታዊና ባህላዊ ላም እሴቶችን በመጠቀም የሀገራትን ተሞክሮ በመቅሰምና በመሰል ተግባራት በተከናወኑ ስራዎች አበረታች ውጤቶች መመዝገባቸውን ጠቅሰዋል። የሃይማኖት ተቋማት ያላቸውን አቅም ተጠቅመው የሰላም ግንባታ ተግባራቸውን በተሻለ ሁኔታ ለሕዝብ ተደራሽ እንዲያደርጉ ስልጠናውን ጉልህ አስተዋጽኦ እንደሚያበረክት ተናግረዋል። ስልጠናው የሃይማኖት ተቋማት በሀገር ግንባታ ዙሪያ በጋራ የሚያከናውኑትን ተግባር ከዳር ለማድረስ እንደሚያግዝም ሚኒስተር ዴታው ገልጸዋል። በሀገር አንድነትና በዘላቂ ሀገር ለመገንባት በምናደርገው ጥረት ውስጥ የሃይማኖት ተቋማት ከፍተኛ ሚና ይጫወታሉ። ስለዚህ በዛ ፖስቸራቸው ልክ ዘመኑን የሚመጥን ቪዚቢሊቲ አቅም፣ ንግግር፣ መድረክ፣ ኩነት፣ ፕሮቶኮል እንዲኖራቸው ማድረግ ይጠበቃል። አሁን የሚደረገውም ስልጠና ተቋማቱን የማጠናከር በአቅም የማጠናከርና መንግስት መርህን የጠበቀ ድጋፍ የሚያደርግበት አብሮ የሚሰራበት አንዱ ማሳያ ተደርጎ ሊወሰድ ይገባል ብለን እናምናለን። በውጭ ጉዳይ ኢንስቲትዩት የስልጠና ዳይሬክተር ጀነራል መላኩ ሙላለም በበኩላቸው እንደገለጹት ስልጠናው የሃይማኖትን ተቋማት በአገር ገጽታ ግንባታ ላይ ያላቸውን አበርክቶ እንዲያሳድጉ ያግዛል። ስልጠናው በፕሮቶኮልና በሚዲያ አጠቃቀም ዙሪያ የሚሰጥ በመሆኑ ተቋማቱ በዘርፉ ያላቸውን ግንዛቤ እንዲያሰፉ እድል የሚፈጥር ስለመሆኑ ጠቅሰዋል። እንደ ኢዜአ ዘገባ በመረጃ ልውውጥ ላይ መደረግ ያለበትን ጥንቃቄ፣ ክትትልና ተአማኒነት በሚመለከት ትኩረት ይደረጋል ብለዋል። የሃይማኖት ተቋማትም የተለያዩ ትልልቅ ሁነቶችን ያዘጋጃሉና ለዛ የሚጠበቀው የፕሮቶኮል ጉዳይ በአግባቡ እንዲያውቁት ስልጠናውን ለመስጠት ነው። ስልጠናው ደግሞ የሚሰጠው የስቴት ፕሮቶኮል በጠበቀ ደረጃ ነው እና የፕሮቶኮል ስህተት እንዳይሰራ፣ ያንንም በእውቀት ላይ የተመሰረተ ሁነቶች እንዲያዘጋጁ ነው። ከሚዲያ ጋርም የተያያዘ ደግሞ በሃይማኖት ተቋማት መሀል መረጃዎችን ሲለቁና ሲቀበሉ ስህተት እንዳይኖረው፣ እንዴት ነው ሚዲያን ሀንድል የሚያደርጉት ሚዲያስ ሞኒተር የሚያደርጉት፣ በተለያዩ ሚዲያዎች የወጡትን የሚለውን ነገር በዛ ጉዳይ ላይ የአግባብ ያልነት ያለው ስልጠና ለመስጠት ነው እና ይህ ስልጠና ለሃይማኖት ተቋማት የሚጠቅማቸው ነው። የኤሌክትሮኒክስ ኢሰርቪስ አገልግሎት የመልካም አስተዳደር ችግሮችን በመቅረፍ ለዜጎች ቀልጣፋ አገልግሎቶችን ማቅረብ እንደቻለ የኢኖቬሽን እና ቴክኖሎጂ ሚኒስቴር አስታወቀ። ምንትዋብ ያሱ ዝርዝሩን ታቀርበዋለች። የኢትዮጵያ አእምሯዊ ንብረት ባለስልጣን ከኢኖቬሽን ና ቴክኖሎጂ ሚኒስቴር ጋር በመተባበር ያለማው የኤሌክትሮኒክስ አገልግሎት ማስጀመሪያ መርሃ ግብር ተካሂዷል። በኢኖቬሽን ና ቴክኖሎጂ ሚኒስቴር የኤሌክትሮኒክ መንግስት ልማት ስራ አስፈጻሚ ሚራጅ ዘኪ በዚህ ወቅት ዲጂታል ኢትዮጵያ ሀያ አምስት ስትራቴጂ ከተቀመጡ ጉዳዮች ውስጥ የመንግስትና ዜጎች ግንኙነት ዲጂታላይዝድ ማድረግ አንዱ መሆኑን ገልጸዋል። የመንግስትን አገልግሎት በኤሌክትሮኒክ በመደገፍ ለዜጎች ቀልጣፋ ተደራሽና ግልጽ ለማድረግ የቴክኖሎጂ አሰራሮችን በማልማት ተግባራዊ ማድረግ እንደተቻለ ገልጸዋል። እንደ መሪ ስራ አስፈጻሚዋ ገለጻ በአሁኑ ወቅት እንደ ሀገር ከ1 ሺ በላይ አገልግሎቶች በኤሌክትሮኒክ እየተሰጠ ይገኛል። የመንግስት አገልግሎቶችን ዲጂታል በሆነ መንገድ መስጠትና ዜጎች ቀልጣፋ የሆነ አገልግሎት እንዲያገኙ ማድረግ ዋነኛው አላማው ነው። በዛም እንግዲህ በሀገር ደረጃ ከ1 ሺ በላይ አገልግሎቶች ዲጂታይዙ ነው ወደ ህብረተሰቡ ደርሰዋሉ በ ኢሰርቪስ ፕላትፎርም ሚንት ባለማው የኢሰርቪስ የናሽናል ኢሰርቪስ ፕላትፎርም ደግሞ ወደ 600 የሚጠጉ አገልግሎቶች እስካሁን ድረስ ለምተው በዛ ፕላትፎርም አገልግሎቶቹ እየተሰጡ ይገኛሉ ማለት ነው። ቀደም ሲል የመንግስት አገልግሎት ዘመናዊ ባለመሆኑ ዜጎች ከሚያነሱት ቅሬታ ውስጥ የመልካም አስተዳደር ችግር ዋነኛው እንደሆነ አንስተዋል። በኢንተርኔት በመታገዝ አገልግሎትን በኤሌክትሮኒክ የሚደግፉ አሰራሮች ተግባራዊ በመሆናቸው የመልካም አስተዳደር ችግሮችን በመቅረፍ ለዜጎች ቀልጣፋ አገልግሎት ማቅረብ እንደተቻለም ተናግረዋል። በዘመኑ አገልግሎቶች ላይ ስናይ፣ ቤቱ ቁጭ ብሎ ኢዝሊ አክሰስ ያደርጋል። በጣም አስፈላጊ ለሆኑ ጉዳዮች ነው ቢሮ ላይ ተገኝቶ አገልግሎት የሚያገኘውና ፐርሰናሊ ያ ሰው የሚያስፈልግበት ቦታ ላይ እንጂ አብዛኛውን ቤቱ ቁጭ ብሎ ያለ እንግልት አገልግሎቶችን ማግኘት እየቻለበት ያለበት ሁኔታ አለና በዛ ልክ ዜጎች ተጠቃሚ እየሆኑ ነው። የኢትዮጵያ አእምሯዊ ንብረት ባለስልጣን ያስጀመረው የኤሌክትሮኒክ አገልግሎት እንደ ሀገር ዘመናዊ አሰራር ለመዘርጋት ከተያዘው ግብ ውስጥ አንዱ በመሆኑ የዜጎችን እንግልት እንደሚቀንስ ገልጸዋል። የኢትዮጵያ አእምሯዊ ንብረት ባለስልጣን ምክትል ዋና ዳይሬክተር እንዳሉ ሞሲሳ በበኩላቸው ተቋሙ ከሚሰጣቸው አገልግሎቶች ውስጥ የንግድ ምልክትና የቅጂ መብቶችና ተዛማጅ መብቶች ይፋ በተደረገው የኤሌክትሮኒክ አገልግሎት እንደሚሰጡ ገልጸዋል። ተቋሙ ቀደም ሲል አገልግሎቱን እየሰጠ የሚገኘው በቴክኖሎጂ የታገዘ ባለመሆኑ የተቋሙን አገልግሎት የሚፈልጉ ዜጎች ከተለያዩ የሀገሪቱ ክፍሎች በአካል መቅረብ እንደሚጠበቅባቸው አስታውሰዋል። ይፋ የተደረገው የኤሌክትሮኒክ አገልግሎት ተደራሽነትን በማስፋፋት ዜጎች ባሉበት ሆነው አገልግሎቱን ማግኘት የሚያስችላቸው ነው ብለዋል። ትልቁ ነገር ተደራሽነት ነው። አሁን በሁለት አገልግሎት ነው የጀመርነው፣ በንግድ ምልክት ትሬድማርክ በምንለውና ኮፒራይት በቅጂ መብቶችና ተዛማጅ መብቶች ማንኛውም የንግድ ምልክት ማህበረሰብ ተገልጋይ ማለት ነው። ግለሰብም ሊሆን ይችላል፣ ድርጅትም ሊሆን ይችላል። በክነት ጥበብና ስነ ጥበብ ውስጥ ያሉ ተገልጋዮችም በየትኛውም የኢትዮጵያ ክፍል ሆነው ኦንላይን አገልግሎቱን ያገኛሉ ማለት ነው። ያለምንም ንኪኪ ኢንተርኔትን በመጠቀም ማመልከቻቸውን ሰሚት ማድረግ ይችላሉ። በኢትዮጵያ የተለያዩ አካባቢዎች ከንግድ ምልክትና የቅጂ መብቶችና ተዛማጅ መብቶች ጋር አገልግሎት ማግኘት የሚፈልጉ ዜጎች የኤሌክትሮኒክ አገልግሎቱን በመጠቀም ያለምንም እንግልት ካሉበት ሆነው ጥያቄያቸውን ማቅረብ እንደሚችሉ አስገንዝበዋል ሲል ኢዜአ ዘግቧል።